በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁ እናበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? ሶስት ሐዋርያት። እንደው ደስ ብሏቸው እነዚህ ሶስት ሐዋርያት ጌታ፣ ወይ በዚህ መሆን ለእኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞን ይወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? ዘጠኙ ሐዋርያት ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ ዘጠኙ ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው ዘጠኙ ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድ ነው ችግራቸው? ዘጠኝ ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ ያላቸው ለዘጠኙ ሐዋርያት። የሚገርማችሁ ይህንን ጋኔን ዘጠኙ ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ ዘጠኝ ሆነ ውርደት አሱ ደግሞ ጋኔሉ እንዴት አይነት ክፉ። መቼስ ጥሩ ጋኔል የለም፣ ግን ይሄ ጋኔል ደግሞ በጣም ክፉ ነው። ምንድን ነው ክፋቱ ካላችሁ አይሰማም፣ አይናገርም፣ ምን አይልም። አይሰማም። የት ነው ያስከው ስትሎ አይሰማ፣ ማነህ ተናገር ስትሎ አይናገር። ደንቆሮና ዲዳ የሆነ ጋኔ። ለዘጠኝ ወዲህ ቢሉት ወዲያ ቢሉት እምቢያለሁ። አሁን ይገርማቸዋል ዘጠኙ ሐዋርያት ሽንቅቅ ብለው ተዋርደው ቆመዋል። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው። አጋንንት ሐዋርያቱ እምቢ ሲል መሳቂ አረጓቸው። ዘጠኙ ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለእኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለእኛ መልካም ነው ትላለህ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ ሶስቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውየ ቀረበ ወደ ክርስቶስ። ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። እራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀው። ሜጋን ሄዱ ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻ ልህስ ልጄን እፈውስልኛል። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻ ልህስ ይባላል። ለምን መሰላችሁ ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ምመናን እኛ ስላቃተን እሱም ያቅተው እንዳይመስላል ቢቻ ልህስ ልጄን ፈውስልኝ አለው ጌታ ምን አለ ቢቻ ልህስ ትላለህ ለሚያምን ሁሉ ይቻላል አለ ይህን ጊዜ ይሰው ምን አለ አምናለው አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። ከባድ ነው ይሄ። ሰውዬ እንዴት አይነት ጸሎት ጸለ። አምናለሁ፣ አለማመኔን እርዳው። ልታድን ትችላለህ ብዬ አምናለሁ፣ ግን ደግሞ እምነቴ ብቁ አይደለ፣ ሙሉ አይደለ፣ አለማመኔን እርዳው አለ። ይህን ጊዜ ጌታ አምጣው ልጁን አለው። ይህንን አብሮ አደጋኔል ሌሊት አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ከዚህ ልጅ አልላቀቅ ያለውን ጋኔል አምጣው አለው። አመጣለት፣ ውጣ አለው። ያ ጋኔል ወዲያውኑ ወጣ፣ ልጁም ጤነኛ ሆነ ይላል። እግዚአብሔር የተመሰገነ ይሁን። አሁን ለምንድን ነው ይህ ጋኔል ያልወጣው? የሚለው ህዝቡ ልክ ጋኔል ሲወጣ ይወጣ ያው መቼስ እስኪወጣ ነበር ሲጠብቁ የነበሩት ወደ ቤታቸው። ዘጠኙ ሐዋርያት ግን ወደ ክርስቶስ ቀረቡ ይላል እነዛ ለዘጠኝ ብለው ብለው እንብያላቹ አሉ አይደል? መጡ ወደ ጌታ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት። ሰው ፊት ተዋረዱ ሐዋርያት። ለምን እንዲሆንን? ጌታ ሆይ ልናወጣው ያልቻልነው ለምንድን ነው? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገው። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ ለብቻ መጠየቅ አለብኝ። ክርስቶስን ጠየቀው ጠየቁት። ሐዋርያት ስለ እምነታችሁ ማነስ ነው አለ። ስለ እምናችሁ ማነስ። እዚህ ላይ በሆነ በጣም የሚገርም ነገር ልንገራችሁ። ህዝቡን ልክ ጋኔሉ እንዳልወጣ ሲያውቅ ክርስቶስ ዞረና ህዝቡ ምን አለ? የማታምን ትውልድ ወይ እስከ መቼ ድረስ ከእናንተ ጋር ኖራለዋል? ምንም አትል ትውልድ ብሎ ህዝቡን ገሰጸና ነው ጋኔሉን ያወጣው። አሁን ደግሞ ሐዋርያቱ ሲመጡ ለምን ልናወጣ አልቻለም ሲሉት፣ ስለ እምነታችሁ ማነስ ነው አለ። የዚህ ልጅ ጋኔል ያልወጣው በማን እምነት መጉደል ነው? በህዝቡ ነው ወይስ በሐዋርያቱ? በሁለቱም ነው። ሐዋርያቱም እምነት ስላነሳቸው ማውጣት አልቻሉም። ሁለተኛ ህዝቡም እምነት ስለጎደለው ነው ጋኔል የማይወጣው። በሶስት ምክንያት ነው አለ ክርስቶስ። አንደኛው ተጠማቂው፣ ታማሚው ሰውዬ እምነት ሲጎለው፣ ሁለተኛው አጥማቂው እምነት ሲጎለው፣ ሶስተኛው እግዚአብሔር ይሁን ካለ ይቆይ፣ ይፈተን፣ ትንሽ ካለ ግን በጣም የሚገርመው ክርስቶስ ሊያወጡት አልቻሉም ደቀ መዛሙርትህ ብሎ ሰውየው ሲነግረው፣ አይረቡም እኮ እኔ እኮ ስልጣን ሰጥቻቸው ነበር፣ ግን ይኸው አዋረዱኝ አላለም። ደቀ መዛሙርቱን አልተሳደበም፣ አልወቀሰም። ስለ እምነታቸው ማነስ እኮ ነው ያላወጡት። እምነት የላቸው አላለም። ክርስቶስ ካህኑን ህዝቡ ፊት አያዋርድ፣ አያዋርድ፣ አገልጋዩን አያዋርድ። አሁን እኛ ምን ዛሬ ምን ካህን አለ ምን አባት አለ ሲባል ደስ ይለናል። ክርስቶስ ግን እንደዚህ አላለ። እምነት ስለሌላቸው ነው አላለም። ለብቻቸው እምነት ስለሌላችሁ ነው አላቸው። የወቀሰው ማንን ነው? ህዝቡን ነው። ምን ካህን አለ ካልከኝ፣ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ፣ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ፣ እኔም ልጅ አይደለሁም ብለ ራስን መጠይቃለሁ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ህዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ? ጾም ብቻ የሚያስወጣው ጋኔል አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔል የለብንም ወይ ነው? ከልጅነት ጀምሮ የያዘን ጋኔል ምንድን ነው? ማታ ማታ በጨረቃ ይጥለዋል፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምዕመናን፣ አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች፣ የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም ማታ ማታ የሚጀምር አጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ አጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም፣ ከዚህ ሱስ ማላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቀቅ።